ብለን አላስብም ነበር፣ አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢ ሁላችንም ስንነጋገር ዘራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ አለምን መቀየር

ሰላም ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ ብዝት ረፍረፍ ይበልልኝ እኔ ጋር ሁሉ ሰላም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን አሜን ዛሬ በጣም ደስ ብሎኛል። የእውነት ከሚባለው በላይ በለቅሶ ነው የጨረስኩት ማለት ነው። እንግዲህ የምንወዳት ምናከብራት አርቲስት ገነት ንጋቱና ባለቤቷ ዛሬ ዳግም ተሞሽረዋል ማለት ነው። በልጆቻቸው በጣም ደስ በሚል እንኳን ደስ አላችሁ። የምር ይሄ ቤተሰብ እኔ በጣም ነበር ልቤን የሰበረኝ። በተለይ እሱ በጣም ነው የሚያሳዝነው፣ ሰውየው ሲያለቅስ ምናምን ማለት ነውና ሙልጌታ ውነት በጣም ከምላችሁ በላይ ሕዝቡንም በእንባ ያስረጨ ነው። በቃ እያለቀሱኩ ደስታዬ መቆጣጠር አልቻልኩም። ብትወዱም ብትጠሉም እመቤቴ በጣም ነው በጣም ነው ደስ ያለኝ። በስመ አብ እንጃ ወላጆች የታረቁ ነው የመሰለኝ ማለት ነው ከሚባለው በላይ። ምክንያቱም ሁለቱም ጋር ፍቅር አለ። ምን አይነት ዳቢሎስ ነበር ያለያያቸው? ዛሬ እንግዲህ ዳቢሎስ ቀንዱ ተሰብረዋል። እግዚአብሔር ይመስገን። ታርቀዋል። አንድ ላይ ዳግም ተሞሽረዋል በልጆቻቸው። እንዴት ደስ ይላል! በኢየሱስ ስም እኔ ማመን አልቻልኩም። እግዚአብሔር ይመስገን። ማርያምን በእንባ በእንባ ሁኜ ነው የጨረስኩት። በቃ ደነገጥኩኝ ከምላችሁ በላይ ማለት ነው። ብስማ እኔ እንጃ እንደ እኔ ደስ ያለ ማነው? ማርያምን የምሬን እመቤቴን እየደጋገምኩ እምልላችሁ በጣም ኦቨር ላበላብ ነው የሆንኩት ስላችሁ፣ በጣም ደስ ልጆቹ በጣም ያሳዝኑኛል። እሱ በጣም ያሳዝንኛል። በቃ ሳይዋንጀቴን ይበላኛል። ምስኪን ነው። ልጆቹም ያሳዝናሉ፣ ማለት ተለያይቱ ቤተሰብ እኔ እንጃ በቃ ምን አይነት ስሜት እንዳለው ብቻ የሚያቅያቀዋል። ወላጆች ሲለያዩ ልጅ ውስጥ ያለው ክፍተት ና ልጆች ጋር ያለው ጉዳት በጣም ነው የሚያሳዝን። ና እግዚአብሔር ይመስገን ከሚባለው በላይ እኔ ደስ ብሎኛል በኢየሱስ ስለታረቁ ማለት ነው። ና የአብርሃም ሳራ ያርግላችሁ፣ ወልዳችሁ ከብዳችሁ ኑሩ። እንኳን ደስ አላችሁ ነው ምለው፣ ሌላ ምንም አይደለም። በጣም ደስ ይላል ገን ቤተሰቦች ልጆቿ ሁላችሁ በአጠቃላይ በእነሱ ደስታ የተደሰታችሁ እንኳን ደስ አላችሁ። እውነት በእነሱ ቅስማችሁ የተሰበረ ሁሉ እንኳን ደስ አላችሁ ነው ምለው፣ ብስማ እኔ በቃ ቃላት ጠፍቶብኛል ማለት ነው። የምሬ ነው ምላችሁ በድንግል ስም እንዴት ደስ እንዳለ እውነት አላቅም። ለምን እንደሆነ አላቅም። ብቻ እነዚህ ሰዎች የሚያሳዝኑኝ እኔ ሚስጥሩን አላቅም፣ ለምን ቅስሜ እንደተሰበረ በልጆቹ በተለይ ልጆቹ ናቸው፣ በጣም ያሳዝኑ እና ልጆቹም ተስፋ አላቸው ብለን አልነበረም። በጣም ደስተኛ ነን ብለዋሉ። ወንዱ ልጅ ሲናገር እንግዲህ እኔ ተስፋ አለኝ ብዬ አልነበረም። ተረቃሉ የሚል ተስፋ አለን ብለን አልነበረም ብሏል። እውነት ነው ያስብላል፣ ያሳዝናል፣ በጣም ደስ ይላል። እግዚአብሔር ይመስገን። የአብርሃም የሳሪ ያርግላችሁ። አሁንም በፍቅር ኑሩ እግዚአብሔር አምላክ አሁንም ደስታችሁ ይሙላ በቤታችሁ። ለልጆቻችሁ ስትሉ በፍቅር በአንድነት ኑሩ። እንግዲህ ዛሬ ዳቢሎስ ውስጥ ተመትቷል አፍሯል ማለት ነው። እግዚአብሔር ይመስገን። የዛሬው ትንሳኤ ትንሳኤ ነው። በቃ ብዬ የምለው እየምሪን ነው እንደዚህ ታሉ ሰዎች ማለት ማንም ሰው ይጣላል ችግር የለውም ግን እንደዚህ አምስት ልጅ አራት ልጅ ወልዶ ልጆችን መበታተን በጣም ያሳዝናል። ብቻ እግዚአብሔር ይመስገን። ማርያምን እንኳን ደስ አለክ። የዚህ ሰው ሳቅ መመለሱ ምንድን ያለ ገኒን ቢመለሳት የኔን ባይመለሳት ነበረ ያለው ውስጤ ላይ ተጽፏል ማለት ምን አክል እያለቀሰ ምን አክል እንደሚፈልጋት ማለት እየተፈላለጉ ሁለቱም ትዳር ሳይዙ ይህንን አክል ብዙ አመታት እንግዲህ ተለያይተው እየኖሩ በጥሩ ነገር እየተገናኙ እንደ ወንድም እንደ እህት ሲሆኑ ሴፉ ላይ ቀርቦ የተናገረው ነገር የሁላችንም ቅስም የሰበረ ነው። ዛሬ ግን ያ ነገር እግዚአብሔር ይመስገን፣ ጸሎታችን፣ ስለታችን ሰምተዋል። እኔ ተስ እያለው ነበረ የምሬ ነው ምላቸው መዳን ያለም ብዬ አንድ ላይ አድርጋቸው ብዬ በጣም የጸለይኩበት ሰው ቢኖር ሚዲያ ላይ አይቼ ለእነዚህ ቤተሰብ ነው። ለምን ጸለይሽ ካላችሁ ለልጆቹ በቃ እኔ የወለደ ሰው ባይለያይ ልጆች ጋር ያለውን ክፍተት በጣም ነው የሚያሳዝን፣ ቅስም ነው የሚሰብረው። በቃ ወደ አባት አይሆኑ፣ ወደ እናት አይሆኑ የሆነ እንጃ ተነፍው ነጻነታቸውን፣ ኮንፊደንስ አድገው አጥተው ነው የሚያድጉት እንደዚህ ሲለያዩ ቤተሰብ ማለት ነው ልጆች ላይ ያለው ነገር እና፣ ዛሬ በጣም ደስ ብሎኛል። እግዚአብሔር ይመስገን። አሁን እንኳን ደስ አላችሁ፣ ደጋግሜ ነው ምለው፣ በጣም ደስ ይላል። ቃላት የለኝም። የሆነ ነገር ወሬ ጠፋብኝ፣ ነው ሁሉም በእንባን የተራጩት የምሬ ነው። መላችሁ ደስ ይላል። እግዚአብሔር የተመሰገነ ይሁን። በቃ እኔ ከዚህ ሌላ ወሬ ስለጠፋብኝ ነው የሆነ የእኔ እናትና አባት የታረቁ ነው የመሰለኝ። የእኔ ወላጆች ታርቀው ነው እየመሰለኝ ያለው እዚህ ጋር ማለት ነው። እንደዛ አይነት ስሜት ነው የተሰማኝ ያለው እና በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን እውነት ከምላችሁ በላይ ያላቅም እኔ ወሬ እየጠፋብኝ ነው። ለማንኛውም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሁላችሁም ደስታችሁን ግለጹላቸው። ለዚህ ቤተሰብ ያማረ የደመቀ ትዳር ይሁን፣ የአብርሃም የሳራ ይሁንላችሁ በሏቸው። እንባ የተራጨበት ነው፣ ሰርግ ነው በንባ ሳርቅ፣ በሉ ያለቀሰበት የምሪ ነው ምላችሁ የጥይሶስ ያራቶ ኢኮኖሚያችን ይዛብልፍ ነበር። ሂሳብ አስበናል። ያው ኑሮ ከፍ ለማድረግ ለመለወጥ የተሻለ ቦታ ለመጠስ ስለምንፈልግ ያን አድርገናል፣ እና ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ትባለው እንደዚህ አክብረናል። እና እጅግ በጣም ፈጣሪን አመሰግነዋለሁ። እግዚአብሔርን አመሰግነዋለሁ ሰዎችን ስላዘጋጀልን የሚጸልዩ፣ የሚጨነቁ፣ የሚያለቅሱ በውጭም በሀገር ውስጥ የትኛው አለም ያላችሁ ስጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ፣ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት። ደስ ብሎናል የእውነት እና ቀጣዩን ህይወት እናንተ በጸሎት አስቡን። ቀጣይ ህይወት የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሰዋል። እኛ ከዚህ በኋላ ለእሱ ነው የምንሰጠው። እንደምን ጊዜው ፍቅር ናችሁ፣ ምግባችሁ ይጣፍጣል። ፍቅር ናችሁ፣ ፊታችሁ ይጣፍጣል፣ ልባችሁ ይጣፍጣል። በጣም እናመሰግናለን።